ሰሞኑን በሳውዲ አረቢያ አረብ የገደለውን ልጅ ለማስያዝና ለማስገደል የኛው የራሳችን ዜጋ ሀበሻዎች ፎቶውን ሲያሰራጩ አይቻለሁ። በጣም ያሳዝናል። ሰው የራሱን ዜጋ አሳልፎ አይሰጥም። ይሄን አረብ የገደለው ወይ በድሎት ነው ወይ ሊገለው ሲመጣ ራሴ እንከላከላለሁ ሲል ሊሆን ይችላል። የሞተበት ሰው በራሱ ዜጋ ፎቶውን እያወናወነ ለማስገደል ይሯሯጣል።

ሆን የደለህ ሁላ እኮ ቂጥህን እየተበዳህ እኮ ነው የምትሰራው። ደሞዝ አልሰጥ እያልክ እኮ እንዴ ሴት እያለቃቀስክ ደሞዝ አልሰጡኝ አሉ እያልክ እየተቀደድክ፣ በላይ እኮ እያዋራችሁ እየተረዳችሁ ነው እኮ ብዙዎቹ የምትኖሩት። አንት ከካም ይሄ ቆን ያለውማ በዲያው ያለ ስራው ሰው አይገልም። መቼም ብድግ ብሎ በስራው እኮ ነው ሰው የሚሞተው። እና ታዲያ ምን አሽቀበጣችሁ እናንተ? ለራስህ ወገን ነው የምኮነው። ለሌላ ሰው ለሌላ ሀገር ሰው ነው የምኮነው። በል እውነታው እንግዲህ አስ ይሄ ነው እየመረረህም ቢሆን ዋጡ ገብቷል። የመሲፍ እንዲት ትትል እንዲሆነ ምን አባክ ታመጣለህ አንተ ተበርታና፣ ልብዳ ልብዳ ልብዳ ባገኘው እኔ ጉሮሮውን ይዤ ነበር መሬት ጋር ምበሳ እበዳህ ነበር፣ ግን አንገናኝ ምን ማላለሁ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ሰላም ናችሁ ወይ? ከኔ ጋር ሰላም ነው፣ አልሐምዱሊላህ ሰሞኑን እንግዲህ በሶሻል ሚዲያ እየተራገበ ያለው ሳዑዲ አረቢያ ላይ የተደረገው ድርጊት በጣም ከባድ ነው። ከባድ ቢሆንም በራሳችን ዜጋ ላይ በራሳችን ወንድም ላይ ፎቶውን እየለጠፍን በማንኛውም ሶሻል ሚዲያ ማራገብ የገዛ ወንድምህን ግደልልኝ ማለት በጣም ያስጠላል ማለት ማንኛውም ሰው ሳይቆጨው ሳይበደል ሰውን አይገልም። ይገልም አይደል እንዴ? ይሄ አረብ ወይ ሊገለው ሆኖ ነው ወይ በጣም በኃይለኛ የበደለው ነገር ኑሮ ሊሆን ይችላል። የዛን ሰውዬ ምንነት ምንም ሳታውቁ ዝም ብላችሁ በሰው ላይ ፈርዳችሁ ለምን አረብ ተገደለ? ምን አገባችሁ? እንኳን አረብ ወገኖቻችን ኢትዮጵያ እያለቁ አይደል እንዴ? ለምን ካጠፋ የማይገደልበት ነገር ምን አለ? በቃ ከበደለው በድሎታል። ባይገለው ጥሩ ነበር ገሎታል። በቃ ገሎታል፣ አለቀ። የራሳችሁን ሰው ፎቶውን አሳልፋችሁ ፈልጉ ብላችሁ አውጥታችሁ ሶሻል ሚዲያ ላይ መልቀቅ ተገቢ ነው ብዬ አላምንም እ ብዙ ሰው የተሳሳተ መረጃ ቪዲዮ የሚሰራ ሰው አለ፣ በዩቱብ በተለይ በተለይ በዩቱብ ያልተያዘውን ሀበሻ አረቡን የገደለው ሀበሻ ተይዞ እስር ቤት ገብቷል፣ የገደለ ይገደል ተብሎ ሊገደል ነው እያሉ ቪዲዮ የሚሰሩ ሰዎች አሉ። ይሄ አረቡን የገደለው ሀበሻ አምልጧል። ኦሬዲ አሁን የለም፣ ሳዑዲ አረቢያ ላይ አይኖርም። ከሳዑዲ አረቢያ ወጥቶ የመን ገብቶ የመን ላይ ሆኖ ቪዲዮ ሰርቷል። ልጁ ጭራሹን ሳዑዲ አረቢያ አልኖርም፣ የምኖረው የመን ነው ብሎ መግለጫ ሰጥቷል። አይደል እንዴ? ግን የኛ ሀበሻዎች ገና ለገና ገንዘብ ይሰራል ተብሎ ወንድማችሁን አሳልፋችሁ መስጠት አይጠበቅባችሁም። ነገር ግን እንደዚህ አይነት ነገር ሲፈጠር ሶብር ብናደርግ ጥሩ ነው። ምክንያቱም አሁን ላይ ሳዑዲ አረቢያ ማንኛቸውም አረቦች በተለይ ቲክቶከር የሆኑ አረቦች የሚያስተላልፉትን መልእክት ሰምታችኋል። ብዙዎቹ በቃ ሙተከሊፍ ሀበሻ፣ ኢጋማ የሌለው ሀበሻ ሳዑዲ አረቢያ ላይ እንደማይኖር ሁሉንም ከሀገር እንደሚያስወጡ እየተናገሩ ነው ሁሉም ገብቷቸው በኋላ፣ አንድ ሰው ሲያጠፋ ሁሉም ሀበሻ በቃ አደጋ ላይ ይወርቃል። ይሄም ብቻ ነው መጀመሪያ ማሰብ እንጂ ይሄ ልጅ እንግዲህ አውቆ አውቆ አይደለም መቼም፣ የሰው ልጅ አውቆ አያጠፋም። ገብቷቸዋል አውቆ የሰው ህይወት አያጠፋም። ይሄ ልጅ በስነ ስርዓት ተበድሏል፣ ወይም አረቡ ሊገለው ሲል ቀድሞ ገሎታል። እውነታው ይሄ ነው የሚሆነው ብዬ ነው የማስበው እንጂ ዝም ብሎ ሳይደርስበት አረብን አይገልም። አሁን ላይ በተለይ በተለይ በገጠራማ ቦታ ላይ የሚሰሩ ወንድሞቻችን በጣም እየተያዙ ነው፣ በቃ በጣም በኃይለኛው እየተያዘ ነው። ይሄ ማለት አንዳንድ ጊዜ በሚሰራ ድንገታዊ ነገር የብዙ ህይወት ይበላሻል። ስለዚህ በተቻላችሁ አቅም ከአረቦች ጋር የምትጋጩትን ከአረቦቹ ጋር የምትነጋገሩትን ነገር ማቆም ነው። ክፉ አረብ አይደለም። አንድ ወር አስራ አምስት ቀን እንኳን ሳሰሩ ጸበውን ማወቅ ትችላላችሁ። እማይሆን አረብ ከሆነ ወታችሁ ደግሞ ሌላ እርዝቅ መፈለግ ተመራጭ ነው። ነገር ግን እንደው እንደዚህ አይነት ሲፈጠር ዝም ብለን በቃ የሆነ ነገር ተፈጠረ ተብሎ የራሳችንን ዜጋ እያወጣን ለገዳይ ባንሰጥ ጥሩ ነው። ራስ በራሳችን ካልተጠባበቅን፣ ራስ በራሳችን ካልተዛዘን፣ ራስ በራሳችን ካልተገዳደፍን የሌላ ሀገር ዜጋ መጥቶ አይገድፈንም። አሁን ላይ ሀበሻ የሚለውን እየሰሙ አረቦች ደንፍተዋል። በጣም ቪዲዮ እየሰሩ ነው። ማንኛውም ሀበሻ አገራቸው ላይ እንደማይኖር እየተናገሩ ነው። ፍትሕ እያሉ እየጮሁ ነው። ይሄ ማለት ምንድን ነው? አንድ ሰው ስለተገደለባቸው ነው። ስንት ሀበሻ ነው በመዳም ኩሽና የቀረው? ስንት ሀበሻ ነው ሳዑዲ አረቢያ ላይ ገድያው ሳይታወቅ እየሞተ ተላጃ ውስጥ በስብሶ የቀረ? አንድ አረብ ተገደለ ተብሎ ሙሉ ሀበሻ ማሽቃበጥ የለበትም። ይህንን እኔ አልገድፍም። ምክንያቱም አሁን ላይ እኮ የራሳችንን ወገን ወንድማችንን ወስጃችሁ ግደሉልን እኮ ነው የእሱን ፎቶ እያሯሯጣችሁ በየቦታው ማድረስ እኮ ግደሉልን ማለት እኮ ነው። እንዴ እንዴት ሰው ለሌላ ዜጋ አሳልፎ የራሱን ዜጋ ይሰጣል? በጣም ነው የምታሳዝኑት። ወላሂ እኔ በጣም አዝኛለሁ። በቃ ሀበሻ መሆኔን አፈርኩ። እንዴ ምን ነው ሀበሻ በየቦታው ሲገደል ሳዑዲ አረቢያ ላይ ያሁሉ ሀበሻ ሲያልቅ አረቦች ወጥተው ጮኸውልናል እንዴ ገዳይ ይገደል ተብሎ ቪዲዮ ተሰርቷል እንዴ አልተሰራም እኮ አሁን ላይ ግን አንድ ሀበሻ ተሳስቶ አረብ ገደለ ብላችሁ ፎቶውን ይዛችሁ በማንኛውም ሶሻል ሚዲያ በኢሞ በዋስታብ ሳይቀር እየፖሰታችሁ ያንን ሰውዬ በቃ ለማስገደል ያላችሁ ግስጋሴ ያላችሁ ክፋት እኔ በቲክቶክ ተመልክቻለሁ በጣም ነው የሚያሳዝነው ደስ የሚለው ነገር ልጅየው አምልጧል። ማምለጡ ጥሩ ነው። የሞተውንም አያረብ አላህ ይርሃመው ምንም ማድረግ አይቻልም። ሰው በማንኛውም ቦታ ይገዳደላል። ከተገዳደለ ደግሞ የራሳችሁን ዜጋ መጠበቅ አለባችሁ ገብቷችሁ። በኋላ እንዲሁም የሱን ፎቶ የለጠፈን ሰው ሪፖርት እያደረጋችሁ ብታዘጉ ነበር እንጂ የሚሻለው ተከትላችሁ ፎቶውን እያሯሮጣችሁ ያዙልን ምናምን አይባልም። ነውር ነው ገብቷችሁ ኋላ